ጤና ይስጥልን፣ የአሻም ተከታታዮች እንደምንቆያችሁ። ለዛሬ ዕለተ ማክሰኞ ህዳር 2 ቀን 2018 ዓም የተሰናዱ የአሻም ሰባት ዜናዎቻችን ወደ እናንተ የሚያልፍበት ሰዓት ላይ ነው የምንገኘው። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ የኢትዮጵያ ብሔራዊ ባንክ የኋላ ስርዓትን ለማጠናከርና የፋይናንስ ታማኒነትን ለመጠበቅ የሚያስችል የተቀናጀ እርምጃ ወሰደ። የባህልና ስፖርት ሚኒስቴር በባህል በስፖርትና ኪነ ጥበብ ልማት ዘርፎች እያከናወናቸው ያሉ ተግባራትን ማጠናከር አለበት ተባለ። በምዕራብ ወለጋ ዞን በበጀት ዓመት ጥራቱን የጠበቀ 8ሺ ቶን የቡና ምርት ለማዕከላዊ ገበያ እንደሚቀርብ የዞኑ ግብርና ጽሕፈት ቤት አስታወቀ። ከውጪ የኩባ የቀድሞ ኢኮኖሚ ሚኒስቴር በሚቀጥለው ሳምንት በስለላና በሙስና ወንጀል ለፍርድ እንደሚቀርቡ ተገለጸ። የኢትዮጵያ ብሔራዊ ባንክ የሐዋላ ስርዓትን ለማጠናከር የፋይናንስ ተአማኒነትን ለመጠበቅ የሚያስችል የተቀናጀ እርምጃ ወሰደ። የኢትዮጵያ ብሔራዊ ባንክ የሐዋላ ስርዓትን ለማጠናከር የፋይናንስ ተአማኒነትን ለመጠበቅ የሚያስችል የተቀናጀ እርምጃ መውሰዱን አስታውቋል። ብሔራዊ ባንክ ጉዳዩን አስመልክቶ በወጣው መግለጫም ጉዳዩ ከሚመለከታቸው የህግ አስከባሪ አካላት ጋር በመተባበር ባልተፈቀዱ የውጭ የሐዋላ ገንዘብ ማስተላለፍ ስራዎች ላይ በተሰማሩ ግለሰቦችና ድርጅቶች ላይ የተቀናጀ እርምጃ መውሰድ መጀመሩን አመልክቷል። እርምጃዎቹ የኢትዮጵያን የፋይናንስ ስርዓት በመጠበቅ ድንበር ዘለል የገንዘብ ማስተላለፍ ተግባራትን በሚፈጽሙ ደላሎችና ገንዘብ አቅራቢዎች ላይ ህጋዊ እርምጃዎችን መውሰድን የሚያካትት ነው። እርምጃው ብሔራዊ ባንክ የፋይናንስ ስርዓትን ታማኒነትን ለመጠበቅና የውጭ ምንዛሬ ፍሰት በህጋዊ ግልጽና መደበኛ በሆኑ መንገዶች መከናወኑን ለማረጋገጥ የሚያደርገውን ጥረት የሚያንፀባርቅ መሆኑን ገልጿል። ህገወጥ የገንዘብ ዝውውሮችን ለመፈጸም መደበኛ የፋይናንስ ስርዓትን መጠቀም የውጭ ምንዛ የገበያ ተአማኒነትን የሚያኮስስና የሀገሪቱን የገንዘብ ስርዓት አደጋ ላይ የሚጥል አካሄድ ነው ብሏል ባንኩ በመግለጫው። በአንጻሩ እነዚህ የማስተካከያ እርምጃዎች ህገ ወጥ የሀዋላ ዝውውርን ለመከላከል የሚደረግ ጥረት አካል መሆናቸውንም አስታውቋል። ባንኩ ከሚመለከታቸው አካላት ጋር በመተባበር የኢትዮጵያን የፋይናንስ ስርዓት ላልተገባ አላማ ለመጠቀም የሚፈልጉ አካላትን በመለየት ተገቢ እርምጃ መውሰዱን እንደሚቀጥልም ገልጿል። እንዲሁም ባንኩ የውጭ ሀዋላ ፍሰት መደበኛ አካሄድን ተከትሎ እንዲ እንዲፈጸም የሚረዱ እርምጃዎችን ለማጠናከርና በባንኮችና ህጋዊ ፈቃድ ባላቸው የገንዘብ አስተላላፊዎች አማካኝነት በቂና ቀጣይነት ያለው የውጭ ምንዛሬ አቅርቦት መኖሩን ለማረጋገጥ ተግቶ እንደሚሰራም ገልጿል። እንደዚሁ የባንኩ ጥረቶች የሀዋላ ፍሰት ተደራሽነት ቀልጣፋና ግልጽ በሆነ መንገድ እንዲፈጸም ለማድረግና የሀገሪቱን የኢኮኖሚ መረጋጋትና የልማት ግቦች ለማሳካት የታለሙ መሆናቸውን አስታውቋል። ህዝቡ ህጋዊ የውጭ ሀዋላ አገልግሎት አቅራቢዎችን ለይቶ ማወቅ እንዲችል ብሄራዊ ባንክ ህግን ተከትለው በውጭ ምንዛሪ ገበያ እንዲሳተፉ የተፈቀደላቸውን የሀዋል አስተላላፊ ድርጅቶችን ስም ዝርዝር በድረገጽ አድራሻ ማስቀመጡንም ጠቁሟል። የባህልና ስፖርት ሚኒስቴር በባህል ስፖርት እና ኪነ ጥበብ ልማት ዘርፎች እያከናወናቸው ያሉ ተግባራትን ማጠናከር አለበት ተባለ። የባህልና ስፖርት ሚኒስቴር በባህል በስፖርት እና በኪነ ጥበብ ልማት ዘርፍ እያከናወናቸው ያሉ ተግባራትን አጠናክሮ ሊቀጥል እንደሚገባ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህል እና ስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው የባህል እና ስፖርት ሚኒስቴርን የ2018 በጀት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገምግሟል። የባህልና ስፖርት ሚኒስቴር ሸዊት ሻንካ የሩብ ዓመቱን አፈጻጸም ሲያቀርቡ እንዳሉት ከሆነ ባለፉት ሶስት ወራት በዘርፉ በተከናወኑ ተግባራት አበረታች ውጤቶች ተመዝግበዋል። ሚኒስቴር መስሪያ ቤቱ በ2018 በጀት ዓመት የህዝብ ለህዝብ ግንኙነትን የሚያጠናክሩና ኢኮኖሚያዊ ፋይዳ ያላቸውን በርካታ ሃይማኖታዊና ባህላዊ በዓላትን የማስተባበር ስራ ማከናወኑንም አመልክተዋል። የኪነ ጥበብ ዘርፍን በአግባቡ ለመምራት የኪነ ጥበብ ዘርፍን በአግባቡ ለመምራት የኪነ ጥበብና የስነ ጥበብ ፈጠራ ልማት የ የፖሊሲ ደንብና መመሪያ ረቂቅ ሰነድ ዝግጅት እየተደረገ መሆኑን ጠቁመው በቅርቡም ስራ ላይ እንደሚሆን ገልጸዋል። በስፖርት ዘርፍም ተተኪ ስፖርተኞችን ለማፍራት የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውን ነው የተናገሩት። በአሁኑ ወቅት የ2029 የአፍሪካ ዋንጫ ማስተናገድ የሚያስችሉ ልዩ ልዩ የስፖርት ማስፋፊያ ተግባራት እየተከናወኑ መሆኑንም ተናግረዋል። በቀጣይም በቋሚ ኮሚቴው የተሰጡ ግብረ መልሶችን መሰረት በማድረግ የባህል የስፖርትና ኪነጥበብ ዘርፉን ለማሳደግ ከመቼውም ጊዜ በላይ በትኩረት እንደሚሰራ አጽንኦት ሰጥተዋል። በዙ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና የስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ታደለ ቡራቃ በበኩላቸው ሚኒስቴሩ ያከናወናቸው ባህልን የማስተዋወቅ የስፖርት ተሳትፎን የማሳደግና የኪነ ጥበብ ዘርፉን የማበረታታት ተግባራት በጠንካራ ጎን የሚጠቀሱ ናቸው ብለዋል። ባህል ስፖርትና ኪነ ጥበብ ለቱሪስት መስህብነትና ለገጽታ ግንባታ ካላቸው ፋይዳ ባሻገር የስራ እድል በመፍጠር ማህበራዊ ትስስርን በማጠናከርና የሀገርን ገጽታ በመገንባት ረገድ ወሳኝ ሚና እንዳላቸውም አመልክተዋል። በቀጣይ ሚኒስቴሩ ወጣቶችን በስፋት ተጠቃሚ በሚያደርጉ የባህል፣ የስፖርትና የኪነ ጥበብ ልማት ስራዎች ላይ ትኩረት አድርገው እንደሚሰራ አሳስበዋል። በቀጣይ ሚኒስቴሩ ወጣቶችን በስፋት ተጠቃሚ በሚያደርጉ የባህል፣ የስፖርትና የኪነ ጥበብ ልማት ስራዎች ላይ ትኩረት አድርገው እንዲሰራ አሳስቧል። ቋሚ ኮሚቴው ለዘርፉ እድገት አስፈላጊውን ክትትልና ድጋፍ እንደሚያደርግም አረጋግጠዋል። በምዕራብ ወለጋ ዞን በበጀት ዓመቱ ጥራቱን የጠበቀ 80 ሺ ቶን የቡና ምርት ለማዕከላዊ ገበያ እንደሚቀርብ የዞኑ ግብርና ጽህፈት ቤት አስታወቀ። በምዕራብ ወለጋ ዞን ግብርና ጽህፈት ቤት ቡናና ሻይ ልማት ቡድን መሪ አቶ ኤፍሬም መስፍን እንደተናገሩት በበጀት ዓመቱ የቡና ምርት ጥራት ላይ ትኩረት ተደርጎ እየተሰራ መሆኑን አብራርተዋል። የቡና ምርት ከህዳር ወር አጋማሽ ጀምሮ እንደሚሰበሰብ ጠቅሰው፣ አርሶ አደሩ የደረሰ ቀይ የቡና ፍሬ ብቻ በመልቀም ጥራቱን ለመጠበቅ እንዲቻል አምራ ቶቹ የባለሙያ ድጋፍና ክትትል መደረጉን መናገራቸውን አሻም ቀይዚያ ሰምታለች። በዚህም በተያያዘው በጀት አመት በዞኑ በቡና ተክል ከተሸፈነው 600 ሄክታር መሬት ላይ የተሻለ የቡና ምርት ይሰበሰባል ብለዋል። ከሚሰበሰበው የቡና ምርትም ከ80ሺ ቶን በላይ ቡና ለማዕከላዊ ገበያ የሚቀርብ መሆኑንም አመላክተዋል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ለዘላቂ ዘላቂ ልማት ትብብራቸውን ለማጠናከር ቁርጠኛ መሆናቸውን ገለጹ። አምስተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የዘላቂ ልማት ከፍተኛ ስትራቴጂካዊ ምክክር በኒውዮርክ ተካሂዷል። በምክክሩ ላይ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካይ ሐዳዲ በተባበሩት መንግስታት ድርጅት የአፍሪካ ህብረት ቋሚ ታዛቢ አምባሳደር መሐመድ ኢድሪስ እና የህብረቱ ከፍተኛ አመራሮች የተባበሩት መንግስት ስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ እና ሌሎች ከፍተኛ የስራ ኃላፊዎችም ተሳትፈዋል። ውይይቱ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሁለትዮሽ ትብብርን ማጠናከርን ያለመ መሆኑም ተገልጿል። የተባበሩት መንግስታት ድርጅት ተቋማዊ ማሻሻያ፣ የአፍሪካ የልማትና ትራንስፎርሜሽን ፍኖተ ካርታ፣ ሰላም ደህንነትና ሴቶች የአመራርነት ተሳትፎ ውይይት ከተደረገባቸው መስኮች መካከል ይገኝበታል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በዘላቂ ልማት ዘርፍ ያላቸውን አቃርነት ለማጠናከር እንደሚሰሩም ተመላክቷል። ተመልካቾቻችን አብራችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደና ተመልሳቸውን ቀጥለዋል። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎችን እንሻቀራለን። የኩባ የቀድሞ ኢኮኖሚ ሚኒስቴር በሚቀጥለው ሳምንት በስለላና በሙስና ወንጀል ለፍርድ ሊቀርቡ ነው። የኩባ ከፍተኛ ፍርድ ቤት የቀድሞ የኢኮኖሚ ሚኒስቴር አሊሃንድሮ ጊል በስለላና በሙስና ወንጀል ለፍርድ እንደሚቀርቡ ገልጾ በኮሚኒስት በምትመራው ሀገር ባለፉት አስር ዓመታት ውስጥ ከፍተኛ የሙስና ወንጀል ክስ መስርቶባቸዋል። ፍርድ ቤቱ የኩባን ህገ መንግስትና የወንጀለኛ መቅጫ ህግን ጠቅሶ ችሎቱ በዝግ እንደሚካሄድ ገልጾ ችሎቱ ዝግ እንደሚሆን ቢገልጽም ህጋዊ ሂደቱ የተረጋገጠ ነው ነው ብሏል። ፍርድ ቤቱ በሰጠው አጭር መግለጫ በአገር ደህንነት ምክንያት በፍርድ ቤት የተፈቀደላቸው አካላት ብቻ በችሎቱ ይገኛሉ ብሏል። በአንድ ወቅት የፕሬዚዳንት ሚጌል ዲያዝ ካኔል የቅርብ ታማኝ የነበሩት ጊል እንደ ኤውሮፓያኑ አቆጣጠር በ2021 በኩባ ትልቅ የገንዘብ ማሻሻያ መርተዋል። ይህም በዋነኝነት ቀድሞውን ለተቸገረው ኢኮኖሚ አደገኛ ነበር። በ1959 የፊደል ካስትሮ አብዮት ጀግና የነበሩት ጀነራል አርናዶ ኦቻአ በአደንዛዥ እጽ ዝውውር ወንጀል በጥይት ከተገደሉት ከ1989 ጀምሮ የሙስና ክስ በኩባ ማህበረሰብ ዘንድ እጅግ አነጋጋሪ ነው። ዘገባው የሮይተርስ ነው። አሜሪካ የሀገሪቱን የማዕቀቡን እፎይታ ስታራዝም ትራምፕ የሶሪያን መሪ አልሻራ በነጩ ቤተ መንግስት አስተናግደዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከሶሪያ ፕሬዚዳንት አህመድ አልሻራ ጋር በነጩ ቤተ መንግስት ተወያይተዋል። የግምጃ ቤት ዲፓርትመንት በደማስቆ ላይ ለተጨማሪ ስድስት ወራት ማዕቀብ ማዕቀሙንም አስታውቋል። ስብሰባው የ43 ዓመቱ የቀድሞ የአልቃይዳ አዛዥ የሶሪያን የረዥም ጊዜ ጠንካራ መሪ ባሽር አልአሳድን ባለፈው ታሳስ ወር ከስልጣን ላስወገዱት አልሻ ሻርዓ አስደናቂ አመት ነበር። በጦርነት የተጎዳቸውን ሀገራቸውን አንድ ለማድረግና በአስርት ዓመታት የዘለቀውን ዓለም አቀፍ መገለል ለማስቆም የሚፈልጉት አልሻራ ሀገሪቱ በ1946 ነጻነቷን ካገኘች በኋላ ነጩ ቤተ መንግስትን የጎበኙ የመጀመሪያው የሶሪያ መሪ ናቸው። የሶሪያ ፕሬዚዳንት አልሻራና የትራምፕ በሶሪያና በዩናይትድ ስቴትስ መካከል ባለው የሁለትዮሽ ግንኙነት እነሱን ማጠናከርና ማዳበር የሚቻልባቸው መንገዶችና በብዙ ሀገራዊና ና ዓለም አቀፋዊ የጋራ ጉዳዮች ላይ ያተክሩ ውይይት ማድረጋቸውንም ተናግረዋል። ትራምፕ በበኩላቸው ከስብሰባ በኋላ በአልሻራ ላይ ሙገሳንሰ እሱ በጣም አስቸጋሪ ከሆነ ቦታ ነው የመጣው። እናም እሱ ከባድ ሰው ነው ወደጃዋሉ ሲሉ ትራምፕ ተናግረዋል። ሶሪያን ስኬታማ ለማድረግ የምንችለውን ሁሉ እናደርጋለን፣ ምክንያቱም የመካከለኛው ምስራቅ አካል ነው። አሁን በመካከለኛው ምስራቅ ሰላም አለ። ማንም ይህንን ክስተት ለመጀመሪያ ጊዜ ማስታወስ ይችላል ብለዋል ትራምፕ። ነገር ግን ትራምፕ ለአልሻራ አወዛጋቢው ያለፈውን ጊዜም ነቀፋ ሰጥተዋል። ሁላችንም በሶሪያ ሸካራ ያለፈ ታሪክ ነበረን ሲሉም ተናግረዋል። ዘገባው የአልጃዚራ ነው። ተመልካቾቻችን የዕለቱን ዜናዎቻችን ከማጠናቀቃችን በፊት ዋና ዋና እርዕሰ ጉዳዮችን ደግመን እናስታውሳችሁ። የኢትዮጵያ ብሔራዊ ባንክ የኋላ ስርዓትን ለማጠናከር እና የፋይናንስ ተአማኒነትን ለመጠበቅ የሚያስችል የተቀናጀ እርምጃ ወሰደ። የባህልና ስፖርት ሚኒስቴር በባህል በስፖርትና ኪነ ጥበብ ልማት ዘርፎች እያከናወናቸው ያሉ ተግባራትን ማጠናከር አለበት ተባለ። በምዕራብ ወለጋ ዞን በበጀት ዓመቱ ጥራቱን የጠበቀ 80 ሺህ ቶን የቡና ምርት ለማዕከላዊ ገበያ እንደሚቀርብ የዞኑ ግብርና ጽሕፈት ቤት አስታወቀ። ከውጭ የኩባ የቀድሞ ኢኮኖሚ ሚኒስትር በሚቀጥለው ሳምንት በስለላና በሙስና ወንጀል ለፍርድ እንደሚቀርቡ ተገለጸ። ለዛሬ ዕለተ ማክሰኞ ህዳር 2 ቀን 2018 ዓ ም የተሰናዱ የአሻም ሰባት ዜናዎቻችን እየተከታተላቸኋቸውን ይመስሉ ነበረ። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። የዕለት ተረኛ አሳላፊ መስከረም አዲሰው አብሪያችሁ ቆይታ አደረግኩኝ። ሰናይ ጊዜ